ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦራቸው የናይጄሪያ እስላማዊ ሚሊሻ ቡድኖችን ለመውጋት እንዲዘጋጅ አዘዙም። ትራምፕ ጦራቸውን እንዲዘጋጅ ያዘዙት የአገሪቱ መንግሥት ክርስቲያኖችን ለመከላከል አይችልም በማለት ወንጅለው ነው። ትራምፕ በእስላማውያኑ ተፈጽሞ ካላቸው ግድያዎቹ ስለ የትኛው እየተናገሩ እንደሆነ ግን አልገለጹም። ሆኖም በቅርብ ሳምንታትና ወራት ግን ናይጄሪያ ውስጥ ክርስቲያኖች ላይ ዘር ማጥፋት እየተፈጸመ ነው የሚለው ዜና በቀኝ ክንፍ የአሜሪካ ኃይሎች ዘንድ ትኩረት አግኝቷል። ቢቢሲ ግጭቶችን የሚከታተሉ ቡድኖችን ጠቅሰው እንደዘገበው ከሆነ በናይጄሪያ ክርስቲያኖች ከሙስሊሞች የበለጠ እየተገደሉ ስለ መሆኑ ማስረጃ የለም። ናይጄሪያ በሁለቱ የእምነት ተከታዮች ዘንድ እኩል የተከፈለች አገር ናች። የናይጄሪያ ፕሬዚደንት አማካሪ ለቢቢሲ እንደተናገሩት በጂሃዲስት ቡድኖች የሚካሄድ ማንኛውም ወታደራዊ እርምጃ ከናይጄሪያ መንግሥት ጋር አብረው ወይም በጋራ መወሰድ አለበት ብለዋል። አማካሪው ዳንኤል ቡዋላ ናይጄሪያ የእስላማዊ አማጽያንን ከመዋጋት አኳያ የአሜሪካን ድጋፍ በጸጋ እንደምትቀበል ገልጸው ነገር ግን ደግሞ ናይጄሪያ ሉዓላዊ አገር ናት ብለዋል። የጂሃዲስቶቹ ግድያ የተነጣጠረው በአንድ የተለየ እምነት ላይ ብቻ ሳይሆን በሁሉም እምነት ተከታዮች፣ ጨርሶንም እምነት የሌላቸውም ላይ ጭምር ነው ብለዋል። የናይጄሪያ ፕሬዚደንት ቦላ ቲኒቡ አሁን ድረስ በሀገራቸው ሃይማኖታዊ መቻቻል እንዳለ ይናገራሉ። ትራምፕ በማኅበራዊ ሚዲያ ገጻቸው ትናንት ባወጡት ጠንካራ መልእክት የጦር ሚኒስቴራቸውን ፔንታጎንን ሊደረግ ለሚችል ውጊያ ተዘጋጅ ሲሉ ትእዛዝ አስተላልፏል። የናይጄሪያ መንግሥት ጣልቃ ገብቶ ካላስቆመ የአሜሪካ ጦር ናይጄሪያ ውስጥ እየተኮሰ እንዲገባ አዘዋለሁ ብለዋል። ዶናልድ ትራምፕ ፍርጥም ብለው ናይጄሪያን የተዋረደች አገር ሲሉ ጠቅሰው እስካሁን የሚደረግላት እርዳታም ቆሟል ብለዋል። ትራምፕ ሲያክሉ ጥቃት ከሰነዘርን ፈጣን፣ ጨካኝና ጣፋጭ ይሆናል ብለዋል። ፕሬዚደንቱ የአሜሪካንን ጦር ተዘጋጅ ብለው ላቀረቡት ጥሪ መከላከያ ሚኒስትራቸው ፔት ሄግሴት የሰር ሲሉ በገጻቸው ምላሽ ሰጥተዋል። የጦር ሚኒስቴራችን ለእርምጃ እየተዘጋጀ ነው። ወይ የናይጄሪያ መንግሥት ክርስቲያኖችን ደህንነት ይጠብቃል፣ አሊያም እነዚህን አሰቃቂ ግድያ የሚፈጽሙ እስላማዊ አሸባሪዎችን እንገድላለን ብለዋል መከላከያው በማኅበራዊ ገጽ መልእክታቸው። ኢሳያስ በእርግጥ አልፎ አልፎ ማኅበራዊ ሚዲያ ስንከታተል በናይጄሪያ ክርስቲያኖች ስም የተለያየ ማኅበራዊ ገጽ ላይ እርዳታ የመጠየቅ አሜሪካን እንድረስልን የሚሉ መልእክቶች ማንበቤን አስታውሳለሁ ግን በዚህ ደረጃ የከፋ ሁኔታ ላይ የሚገኝና በአሜሪካንም በዚህ ደረጃ የሚያስቆጣበት ነጥብ ላይ ደርሷል የሚል አመለካከት አልነበረኝም በግሌም አሁን እንግዲህ እንዳየኸው አሜሪካ እርምጃ ለመውሰድ ቋፍ ላይ ነው የምትለው የምትወስደውንም እርምጃ በጣም ቪሽየስ ስትል የገለጸችው በጣም ፈጣንና በጣም ጨካኝ እርምጃ ነው የምወስደው በማለት ለጂሃዲስት ቡድኖች ነው ማስጠንቀቂያ የሰጠችው እንግዲህ ናይጄሪያ ሁለት ዋናዋና ጂሃዲስት ቡድኖች አሉ ለግጭት መንስኤ የሆኑ አንዱ ቦኮ ሐራም የሚባለው ነው ብዙዎቻችን የምናቀው 276 ተማሪዎችን አፍኖ በመውሰዱ ነው ብዙዎቻችን በስፋት የምናውቀው ወይም በትኩረት ሰተን እንድናስተውል ያደረገን ቦኮ ሐራም ብዙ ግድያዎችና ጭፍጨፋዎች እንደፈጸመ የሚታወቅ ነው። ሌላው ደግሞ ኢስላሚክ ስቴት ዌስት አፍሪካ ፕሮቪንስ ወይም በምጻረ ቃል ኢስዋፕ የሚባለው ነው። ኢስላሚክ ስቴት የሚባለው መካከለኛው ምስራቅ ውስጥ ከስመዋል። ከሶሪያ ምድር በአሜሪካ መራሽ የምዕራባውያን ድብደባ ሪሊ አጥፍቶታል የነበረውን ካሊፌት ፈራርሶ ብዙዎቹ በሚገባ ተደብድበው መውደማቸውን እናውቃለን። ነገር ግን በአንዳንድ የአፍሪካ ሀገሮች ውስጥ የእነሱ ቅጥያ ሆነው አሁንም ደም በማፍሰስ ላይ እንደሚገኙ መስማታችን ግን ይዘገንናል። ኢሳያስ፣ ስለዚህ አሁን ኢስላሚክ ስቴት ዌስት አፍሪካ በሚል እንግዲህ ምዕራብ አፍሪካ ላይ እነማሊም ይሄ ችግር ነው ያለባቸው አሁን በጣም እንደገና ከፍተኛ ችግር ላይ ብጥብጥ ላይ የሚገኙ ናቸው። እሱ ነው እና በአብዛኛው በናይጄሪያ ቦርኖ ስቴት በሚባለው ቤዚካሊ እዛ ያሉ በዛ ሰፊ ግዛት ያሉ አርሶ አደሮች ወይም ገበሬዎች ሊኖሩበት የሚችሉበት ሁኔታ ስላጡ ብዙዎቹ ተሰደው ዓመታት አስቆጥረዋል ከእርሻ ቦታቸው እና መመለስም አይፈልጉም። በየጊዜው በሚደርስባቸው ጥቃት ቦኮ ሃራም እና ኢስላሚክ ስቴት ዌስት አፍሪካ የሚባሉት ናቸው፣ ጂሃዲስቶች የሚባሉት እነዚህ ላይ ነው አሜሪካ ለመዝመት አቆብቆብ ያለው ያለችው። አለም አንድ ሀገር የራሱ የሆነ ሉዓላዊ ክብር አለው። ያ ሉዓላዊነት ሉዓላዊ ክብሩ ከሚያጎናጽፋቸው ነገሮች አንዱ የሌሎች ሀገር ጣልቃ ገብነትን ማስቀረት ነው። አሁን አሜሪካ ለምሳሌ ምንም እንኳን አሁን ለምሳሌ ክርስቲያኖቹ በመጨፍጨፋቸው አሜሪካ በመግባቷ እኔ እንደ አንድ ክርስቲያን ተገቢ ነው ብዬ አምናለሁ። ምክንያቱም እየተደረገ ያለው ፍትሐዊ የሆነ ነገር ስላልሆነ ያለ ሕግ ንጹሐን እየተጨፈጨፉ ስለሆነ። ምንም እንኳን ያለ ሕግ ንጹሐን ቢጨፈጨፉም የአንድን ሀገር ሉዓላዊነት ጥሶ መግባት የተለመደ ነው ወይ? ይህም በተመለከተ ናይጄሪያ የገለጸችው ተመሳሳይ ተቋሙ የለም። የናይጄሪያን ምላሽ ዜናው ላይ ሰምተህ ከሆነ ፍቃደኛ እንደሆነች ነው የገለጸችው እና ያስቀመጠችው አንድ ቅድመ ሁኔታ ቢኖር ይሄ እርምጃ አብሮ ከናይጄሪያ መንግሥት ኃይሎች ጋር በተጎዳኘ መልኩ ቢካሄድ ነው። ምናልባት የዚህም የሶቨርኒቲ ወይ የሉዓላዊነት ጥያቄንም ምክንያት በማድረግ ሊሆን ይችላል። አሜሪካ ይህንን ውጊያ ማካሄድ ካለባት፣ ወይ ኮማንዶች ልታሳረፍ ትችላለች በናይጄሪያ ግዛት ወይም የተፋፋመ ምንም ጥርጥር በሌለ ሁኔታ የከፋ የአየር ድብደባ ከባህር ላይ ልደበድብ ትችላለች። ምናልባትም ኮማንዶ ልታወር ትችላለች። ስለዚህ እንደዚህ አይነት እርምጃዎችን ከኛ ከመንግስት ጋር ይቀናጅ የሚል ምክንያቱም የናይጄሪያም ሉዓላዊነት መጠበቅ አለበት የሚል አቀራረብ አለው። አሁን የፕሬዚደንቱ ቃል አቀባይ በኋላ እንዳሉት ማለት ነው። ምናልባት ያንተን ጥያቄ የሚመልስ ነው። ነገር ግን ዶናልድ ትራምፕ ናይጄሪያን ዲስግሬስድ የሆነች አገር ነው ያሉት። ምክንያቱም እውነቱን ለመናገር ነፃ አስተሳሰብ መስጠት ካለብን ሰዎች ጭዳ እየሆኑ ሰዎች ጭዳ የሆኑ በሰዎች ህይወት ውስጥ የሚሰራ ፖለቲካ እስካለ ድረስ አንዳንድ ጊዜ ይኖ ምልክ ሁሉ ኋላዊ እነዚህ የምትላቸውን ነገሮች አሁን የዓለም ፍትሃዊ አለመሆን ዛሬ በዚህ በኩል ዶናልድ ትራምፕ ቢዘምቱና ለመልካም ነገር ቢንቀሳቀሱ ሌላ ጊዜ በተመሳሳይ ሁኔታ ስለማናገኛቸው በመሳሰለው ነው እንጂ ይሄ ግድያ በዓለም ላይ መቆም አለበት። በየጊዜው የምናየው ነገር እጅግ የሚዘገንን ነው። አሁን በሱዳን ኤልፋሻር ግዛት ያየነው ምንድን ነው? እሱ እና በነገራችን ላይ አሁን ለምሳሌ ልጆቿን ሶስት ልጆቿን ይዛ ያየዋት ደቡብ ሱዳናዊ እንዴት ያንን ያንን ምስል አይተዋል አይደል? እንዴት አድርጋ ልጆቿን ይዛ እንዳለ። ምንድን ነው እንደዚህ የሚያደነቁረን? ምንድን ነው የዚህ የአፍሪካ የሚሉት እጣፈንታ? የሁላችን እጣፈንታ ምንድን ነው? ከምንድን ነው የተሰራ ነው የሚል ነገር ያስነሳል። በእውነት በጣም ነው ይሄው። ይሄን ያህል ጊዜ ስንኖር እንደዚህ አይነት ነገሮች በስልጣኔያቸው ከምንቀበላቸው ሀገሮች ውስጥ በእነሱ ህዝቡ መካከል ሲሆን አላየነውም። በአውሮፓ አላየነውም። በኤሽያም እየሰማን አይደለም። እና ምንድን ነው እንደዚህ አይነት እንደዚህ አይነት ኢሰባዊ የሆነ እና ራስን በሰው ደረጃ ለማክበር እንዳትችል የሚያደርግ ዳፍንትና ኋላ ቀርነት በቀስሪሊ ምንድን ነው እሱ እና በነገራችን ላይ አሁንም ድረስ ለማወቅ የሞከርኩት እቺ ደቡብ ሱዳናዊ ልጇና፣ አንዳንዶቹ ልጇና እሷ አልሞቱም የሚሉ አሉ፣ ሞተዋል የሚሉ አሉ። እሷን የመሳሰሉ ሰዎች ናቸው ትፈጁት። እና አሁንም ደግሞ በዚህ በናይጄሪያ እና በሌሎችም በየጊዜው የቁጣ የሆነ መልእክት ማስተር ነበር። ሃይማኖትም የሚያዋጋ ፖለቲካውም የሚያዋጋ እንዴት ነው የሚሆነው እና ስለዚህ አንዳንድ ጊዜ የዓለም እንዲህ አይነት ለምሳሌ እንደተባበሩት መንግስታት ጥርስ ያለው ድርጅት ቢኖር እና የሁሉንም ተአማኒነት ባገኘበት መልኩ በሙሉ አቅም የተጠናከረ ቢሆን አንድ ጀንበር ስለ የትኛውም አገር ሉዓላዊነት ሳያስብ እንዲህ አይነት ድርጅት የሚፈጽሙት ላይ ቦምብ ቢያዘንብ ከሚደግፉ ሰዎች ውስጥ ነኝ። ችግሩ አንድ ዓለም አቀፋዊ መንግስት ለመፍጠር አለመቻሉ ነው። የተባበሩት መንግስታት ድርጅት በሁሉ የታመነበት የተፈቀደ ቻርተር ቢኖረው ኃይል ማንቀሳቀስ የሚችል ቢሆንና አንድ ጀንበር ባይታገስ እና የትኛውን ምድር ላይ የሰው ልጆችን የመጠበቅ ኃላፊነት ቢወስድ ደስ ይላል። ትመኛለህ እና ምናልባት ናይጄሪያ እንግዲህ ይህን የዚህ አህጉር ትልቋ ምሳሌ ናት። ወደ እንጃ 300 ከ200 ሚሊዮን የሚያልፍ ህዝብ ነው። ወደ 300 ሚሊዮን እየተጠጋ ያለ ጥቁር ህዝብ ነው። ከአፍሪካ የመጀመሪያዋ ናት፣ በህዝብ ብዛት አዎ እና እንዲህ አይነት ነገሮችን ምላሽ ለመስጠት በጣም በጣም ያቆበቆቡ ሆነው ነው የሚታዩት። ዶናልድ ትራምፕ በእርግጠኛነት መናገር የሚቻለው ይህንን ነገር ከመውሰዱ ደኋላ የሚሉ አይመስልም። ዓለም የናይጄሪያ ችግር ከምንድን ነው የሚመነጨው? አንዳንድ ጊዜ ህዝብህን መመገብ ሲያቅፍህ፣ ወይም የሀገሪቷ አጠቃላይ ሀብት ዝቅተኛ በሚሆንበት ጊዜ ህዝብ በከፍተኛ ችግር ውስጥ ይወድቃል። ናይጄሪያ ኢኮኖሚዋ እንዴት ነው? የናይጄሪያ ኢኮኖሚ ጂዲፒ ገለመሌ በሚባሉ በቁጥሮች ሲታይ ግዙፍ ሊሆን ይችላል። ነገር ግን አብዛኛው ህዝብ ድሃ ነው። እንደየትኛው የሚያፍሪካ ሀገር እንደየትኛው የሚአፍሪካ ሀገር ድሃ ነው። አሁን በቅርብ ወራት አይዱድ አሁን አቁሞ እንደሆነ ማሽላ ነው በቆሎ፣ እንደዚህ እርዳታ እንዲሰጣቸው እየተባለ ብዙ ሰምተናል። በዛው መጠን ደግሞ ሌጎስ እና የምድር የሚሎት ዋና ከተማቸው እዛ ላይ ቁጭ ብለው ፍራሽ ላይ እየተንፈላሰሱ ፒሳ ከለንደን የሚልኩ ደግሞ እንዳሉ እናውቃለን። ዞሮ ዞሮ ያው በአፍሪካ በአፍሪካ አህጉር ውስጥ አንድ ትልቅ ምሳሌ ሊሆን የሚችል አገር ማግኘት የግድ ያስፈልጋል። ያም ደግሞ ናይጄሪያ ነች። የምጠብቀው እንደ አንድ ፓወር ፉል ሀገር ነገር ግን ይኸው እንደምትሰማው ነው። እና ዲስግሬስድ የተዋረደ ሀገር ብለው ነው ዶናልድ ትራምፕ የጠሩት። ይሄ መጋደሉ የቦኮሃራም እንደገና እዛ መካከለኛው ምስራቅ ውስጥ የነቀሉት የሰው በምድር ላይ በሰው ልጅ ላይ ጥባጥቢ የተጫወተ አንገት እንደ መጫወቻ እየቆረጠ ስንት ወንጀል የሰራ ቡድን አሁን አፍሪካ ውስጥ እዚህ ሶማሊያ ውስጥም ከዚህ ማነው የሚሉት አክራሪ ድርጅት ጋር ተያይዞ በህሉና እንዳለው ነው የምንሰማው እና ይሄ የጸረ ሽብር ዘመቻው ደግሞ እንደምሰማው ነው፣ ገንዘቡ ይፈሳል፣ ሄሊኮፕተሩ ይንቀሳቀሳል፣ ምንም የሚቋጭ ነገር የለውም እና እኔን ስታይ ንጹሐን ያሳዝናሉ በአፍሪካ ምድር በጣም በጣም። ስለዚህ በአንድ መልኩ በጣም የናጠጡ ባለሀብቶች፣ በሌላ መልኩ ደግሞ ማሽላ የሚለመንላቸው ህዝቦች ናቸው ማለት ነው። ናይጄሪያ ቤዚካሊ የሙስና ምሳሌ ናት። ምንም ይሄ የትም ያስኬድ አይደለም አሁን የመፈንቅለ መንግስት ጨዋታ እዛ አገር አሁን ነው የቆመው። እና ከቢሊዮነሮች ናቸው መሪዎች። አሁን ቲኒቡም ራሳቸው ቢሊዮን በጣም ቢሊዮነሮች አሉ። ስታያቸውም ዳጎስ ዳጎስ ያሉ ናቸው። እና ናይጄሪያ ውስጥ በማሽላ ደረጃ ሰዎች መረዳታቸውን ስታይ ትልቅ የነዳጅ ሀብት ያላት አገር ናት። እና ይሄ እንኳ ይሄ ሆኖ በራስን በአግባቡ መመገብ የራስን ደህንነት ማረጋገጥ የራስን ጦር መሳሪያ አምርቶ ራስን ከጠላት ለመከላከል የሚችል አንድ ጥቁር ሀገር በምሳሌነት ስለሌለ ነው። ብዙ ጊዜ የአሜሪካ ጥቁሮች ካሳ ይገባናል በባርነት ዘመን ለፈሰሰ ላባችን የተሰጠን ነገር የለም። በአሁኑ አሜሪካም ውስጥ ያለን ፖለቲካዊም ሆነ ኢኮኖሚያዊ ድርሻችን እዚህ ገባ የሚባል አይደለም ታሪካችንና ቁጥራችንን አይወክለም፣ ብለው ለመንቀሳቀስ በሞከሩ ቁጥር ምንድን ነው የሚባሉት? ወዲያው ነው ጓባ ሂዷ ታዲያ፣ ወደ መጣቸው ሂዶ ወደ አፍሪካ ነው የሚባሉት። የዚህ ጥቃት መንስኤው ምንድነው? አንድ አንድ ራሱን ያከበረ የጥቁር ሀገር አታገኝም። ራሱን በሚገባ የሚመግብ ሰላሙ የተረጋገጠ እና ራሱን ከውጭ ወራሪ ለመጠበቅ የሚያስችል የቴክኖሎጂ እርፌ ጨበጠ አታገኝም። ደጋግሞ የምንለው ነገር ነው አሁን በዚህ አቅጣጫ መሄድን ትቷል። ጥቁሩን ትቶ በቃ እንደቻለ የሚችል እሱና ልዩ ልጆቹ ጥንትን ይዘው ሲፈልጉ እዛ መቆያ ነው። በመቆያ ነው መሰረት ሀገራቸው የብዙ ሀብታም ጥቁሮች ሀገራቸው መቆያ ነው። ኮሽ የሚል ነገር ሲሰማ ለንደን ነው፣ ፓሪስ ነው፣ አሜሪካ ነው። በዚህ መንገድ ነው የሚኖረው። ስለዚህ ይሄ በእውነት ነው ምነግር በአንድ ቀን መሰረታዊ መነቃቃት ያስፈልጓል። የሆነ አዌከኒንግ እና ጥቁሩ ማብ ስለዚህ አሁን እየሰማን ያለ ነው። እንደዚህ አይነት ነገሮች ሊቆሙ የማይችሉበት ምክንያት ራስምታት ምታት ነው። ስለዚህ እንግዲህ የአሜሪካ ለዚህ መፍትሄ መስጠት እችላለሁ ብላለች። ቦኮ ሃራም እና አይሲስ የአይሲስ ቅጥያ ምዕራብ አፍሪካ ብሎ ደም እያፈሰሱ ነው ያሉት። ይሄ እንግዲህ እንዴት አድርጋ መፍትሄ ልሰጥ እንደምችል አናቅም። ነገር ግን ከልም እንድብት በጠየቀኝ እዚህ ሱማሊያ ውስጥ አልሻባብ ከሚባል ከስ እንዳምን ነው ትብሉ ምንም ሚስቲፋይድ የሆነ ነገር ነው እና ያው ነው። ምናልባት የአሜሪካ ምን አይነት ለውጥ ልታመጣ እንደምችል እርግጠኛ ባንንም፣ ነገር ግን ዶናልድ ትራምፕ ቆርጦ መነሳታቸውን የሚያሳይ ንግግር ነው ያየ ነው። እንግዲህ የዶናልድ ትራምፕ እርምጃ እየሞቱ ያሉ ሰዎችን ከሞት ማዳን ነው። እስፔሻሊ ክርስቲያኖችን ለማለት ይቻላል። አዎ በሪ አክቹዋሊ የሚፈጸመውን ነገር ማዳን ነው። እንደው አንድ ነገር ብነግረህ ደስ ይለኛል። ለምሳሌ እስራኤሎችን ውሰድ እና አይሁዳውያን በሁለተኛው የዓለም ጦርነት አውሮፓ ላይ ስድስት ሚሊዮን አይሁዳውያን ነበሩ እንዳለ። እነሱን ለማጥፋት ነበረ ናዚ ጀርመን በፋብሪካ ደረጃ የእልቂት ካምፖች የሰራው እና አምስት ሚሊዮኑን መግደል ችሏል። አንድ ሚሊዮኑ ናቸው ያመለጡት። እና ምንድነው አስገራሚው ነገር ብትለኝ ተሰባስበው ፍልስጤም ላይ መሬት ሲኖራቸውና ሲፈጠሩ አሁን የፈጠሩት ሀገር እስራኤል ነች፣ አይደለም አሁን ምንድነው የምታየው? በኢኮኖሚ፣ በትምህርት፣ በሳይንስ፣ ራስን በመከላከል ደረጃ ስትመለከታቸው ያው እስራኤል ማለት ነች። ስለዚህ አሁን ኤቭሪጁ በመላው ዓለም ያለ አይኑን ወደ እስራኤል ይመልሳል። ገብቷል። አሁን ጥቁሩ ጋር የምታየው ጥቁሩ ደግሞ በባርነት በተለይ አሁን የብራዚል ታሪክ ተገልጦ ቢነበብ ብዙዎቻችን ስለ አሜሪካ ነው የምናወራው። ብዙ ጥቁር አፍሪካውያን በባርነት የረገፉበት መሬት የብራዚል መሬት ነው። አሁን ይህን የተበተነውን ጥቁር አይተህ መብቱን ለማስከበር የትም አገር ሊንቀሳቀስ ሲል ይንቁታል። እዚህ ጎደለኝ የምትል ከሆነ ሂዳ ዛ ዋናው እንትን ይሉታል። አፍሪካ ዋይ እንዲህ ብሎ ሊጠቅሱ ሊኮራበት የሚችል ሀገር የለም። አየው አባባልን አዬ። አሁን አይሁዳውያን ወደ እስራኤል ቢመለከቱ የቴክኖሎጂ ሃይቴክ የምትለው መሪ ናት እስራኤል። ቁጥራቸው ትንሽ የበሬ ግንባር ላይ የምታክል ነው። ይሄን የሚያህል ግዛት እንትን ይዘን ለሳይንስና ለቴክኖሎጂ አንተጋም። ልጆች ወደ ትምህርት ቤት ነው መግባት ያለባቸው። ወደ ስራ ነው መሰማራት ያለባቸው። ልክ ቻይኖቹ የአፍሪካን ቁጥር የሚያክል ህዝብ ይዘው እንዴት አድርገው ወደ ቴክኖሎጂ ወደ ትምህርት ውስጥ እንዳስገቡት የሚገርም ነው። እና እንዲህ አይነቱን ነገር መያዝ እስካልቻል ድረስ በእውነት የሰቆቃ መዝገብ እንደሆን ነው የምንቀጥለው። በአንድ በአንድ የአፕል አፕል ከማምረት አኳያ ማለት ነው። ሰላሳ ሺህ ኢንጂነሮች ለአንድ ኩባንያ ሰላሳ ሺህ ኢንጂነሮች አሏት ኢፌክቲቭ የሆኑ ስለዚህ ትምህርቱን ካልያዝ ነው እንደ ጥቁር ህዝብ የአፍሪካን ትምህርቱን ካልያዝ ነው፣ ከምንም ነገር በላይ ስራን ካላስቀደምን በዙሪያችንና ርቀን ለመኖር ለመኗኗር የሚያስችለውን እውቀት ስልጠት ስልጣኔ ካልያዝን መሰረት ካልተጣለ ከላይ ከላይ ቁጭ ብሎ ሌጎስ ላይ ቁጭ ብሎ ፒሳ የሚያዝ ሰው ምን ያደርግልሃል? ምን ፊውቸር በዚህ ታስባለ? ኢሳያስ እና በጣም ነው እንደ ጥቁር ሰው ስታስበው የሚነድ አንድ ምሳሌ መኖር አለበትና፣ ፕሮባብሊ ያን ምሳሌ እንድትጫወት የምጠበቀው ካላት ኢኮኖሚ አንጻር ከህዝቧ ብዛት ብቻ አይደለም፣ ሰፊ የነዳጅ ምርት ያ ናይጄሪያ ናት። ናይጄሪያን የምትሰማው ከዚህ በፊት የምናቀት በመፈንቅለ መንግስት ነው በሚዘገንኑ ዝርፊያዎችና። አሁን ደግሞ ማሽላ እስከመለመ አስከመለመለ የደረሰች ሀገረች እንደገና፣ አሁን ደግሞ ይሄ የምታየው የሃይማኖት ግጭቶች አሉና በጣም ነው የሚዘገንነው። ይሄ ነው ትልቁ የጥቁር ሰው ችግር። ይሄ ነው የትኛውም በዲያስፖራ ያለ ጥቁር ሁሉ አንገት እንዲደፋ የሚያደርገው አፍሪካ ነው። ገብቷል። ስለዚህ አንድ ምሳሌ የሚሆን ሀገር ለማግኘት ተስፋ ልጥልባት የምችለው ናይጄሪያ ናት። ይኸዋን በሰማው መንገድ ታሪኳን አብዛኛዎቹ ነዳጅ ያወጡ ሀገሮች ህዝቦቻቸው እጅግ በጣም በሚገርም መልኩ በጥንቱ ኑሮ ውስጥ ህይወት ውስጥ ያለፉ ነው ያሉት። እና ናይጄሪያ ግን ይሄ ጣፋንታ አልደረሳትም። ምንም እንኳን ነዳጁ እጇ ላይ ቢሆንም በሙስና ምክንያት ህዝቡ እየተጠቀመበት አይደለም። ዓለም ለትንታኔው ከወዲሁ ያመሰግናለው?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 በቀላል ያከፋፈሉ ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት